በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ ወዳለሁ። ልጇን ጠርተን እሷን ሳንጠራን ቀርምና ለእናታችን ለቅድስት ድንግል ማርያም፣ ለንጽሕተ ንጹሓን፣ ለቅድስተ ቅዱሳን፣ ለወላዲተ አምላክ ክብር ምስጋና ይግባትን እንኳን ለአማኑኤል አማኑኤል ከእኛ ጋር ሆነ የሆነው አማኑኤል ወርሃዊ ክብረ በዓል መታሰቢያ በሰላም በጤና አደረሳችሁ አደረሰን። እግዚአብሔር ቢወድ እግዚአብሔር ቢፈቅድልኝ መልክአ አማኑኤልን አነባለሁ። ለእኔ ማንበብን ስልጣን፣ ለእናንተ ሰምቶ የመጠቀምን ሰምቶ የመዳንን ጸጋ እግዚአብሔር ይሰጠን ዘንድ አነባለሁ። ለዚህ የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሸር በማድረግ አገልግሎቱን እንድታፋጥኑ አገልግሎቱን እንድትደግፉልን ሁላችሁንም እናሳስባለን። የአማኑኤል ረዴት በረከት አይለየን። መልክአ አማኑኤል። ሰላም በሰሌዳ ዝንቱ ልብየ የፍቅርህ አንዱ ፊደልስ እንኳን ያልተረሳ በዚህ በልቤ ሰሌዳ ለማድነቅ ተጽፏልና። የዳርና የመካከል ገዢ ቅዱስ አማኑኤል ሆይ ሰው የመሆንህን ነገር በጉባኤ ፊት እናገር ዘንድ አምላኬ እግዚአብሔር ሆይ አንደበትንና ጥበብን ስጠኝ። ሰላም ለፈንወትከ የይቅርታና የምረት ቦታ ከምትሆን ከአርያው ወደ ድንግል ማርያም ቅዱስ ገብርኤልን ለመላክ ለመላክህ ሰላም እላለሁ። የምታስፈራ ኃያለ አማኑኤል ሆይ የልደትህን ነገር በአንደበትና በቃል ቀለም እጽፍ ዘንድ ፈቀድሁልህ የሚል ቃልን አሰማኝ። ሰላም ለርደትከ የደስታ ብስራት ቅዱስ ገብርኤል በእምነት ካሰማ በኋላ ወደ እኛ ለመውረድ ሰላም እላለው። ለእኛ መድኃኒት የሆንክ ቅዱስ አማኑኤል ሆይ እናታችን በሆነች በቅድስ ድንግል ማርያም እቅፍ ሕፃን ሆነ ባዩ ብፁዓን ናቸው። ሰላም ለድኅረትከም ከዓለም ሴቶች ሁሉ ንጽሕት ከሆነች በተመረጠች በቅድስ ድንግል ማርያም ማኅፀን ለማደረህ ሰላም እላለሁ። ሁሉን የፈጠርክ ቸሩ አማኑኤል ሆይ አንተ አምላኬ የሚነድ እሳት ስትሆን የትንሽ ብላቴናን ሥጋ መዋህድህ እንደ ምን ያለ ድንቅ ነው። ሰላም ለነ ሲኦትከ ደስታን የሚያበሰር መልአከ በቅዱስ ገብርኤል አንደበት አማኑኤል የተባልከ አምላኬ ሆይ ክብራን የተመላች የድንግልን ሥጋ የመዋህድህ በመዋህድህ ሰላም እላለው። ዳግመኛም አብዝቶ የመጠበቅ ነፍስን ከነፍሷ ለማንሳት ሰላም እላለሁ። ሰላም ለለቢሶትከ ቸሩ ቅዱስ አማኑኤል ሆይ የድንግል ማርያምን ሥጋ ለመልበስ ለመዋህደህ ሰላም እላለሁ። ዳግመኛም ዘጠኝ ወር ከአምስት ቀን በጠባብ ማኅፀን ለመወሰንህ ሰላም እላለሁ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ አንተ እሳት ስትሆን በትንሽ ብላቴና ሥጋ ውስጥ መወሰንህ እንደምን ምን ያለ ነው! ሰላም ለልደትከ የይሁዳ ዕጣ በምትሆን በቤተልሔም ከድንግል ማርያም ሐዲስ ለሆነው ልደትህ ሰላም እላለሁ። ኀጢአትን የምታስተሰሪ፣ የከበደውን ዕዳ የምታቃልል፣ መዳን ያለም ክርስቶስ ሆይ መወለድህ በኢየሩሳሌም አደባባይ በተሰማ ጊዜ የጢሮስ ሰዎች እጅ መንሻን አቀረቡ። ሰላም ለቀሚስከ እንደ ሕፃን እጅግ በየጥቂቱ ስታድግ ከአንተ ጋር ላደገ ቀሚስህ ሰላም እላለው። ጌታችን አምላካችን ክርስቶስ ሆይ በባዕድ ሀገር ስንቅን አትንሳኝ። ሕፃን ሆነ ሳለ የጥልቅ ባሕር ውሃን በመዳፍ የምትሰፍር አንተ እጅግ ድንቅ ነህ። ሰላም ለግዝረትከ ከቀዳማዊ ልደት በኋላ በደገኛይቱ በኦሪት ሕግ ስርዓት በስምንት ቀን ለሆነው ግዝረትህ ሰላም እላለሁ። በልደትህ ጊዜ ሰማይ ይደሰታል፣ ምድርም አእጽዋትና ከውሃ ጋራ ትደሰታለች። ሰላም ለተሃቀፉትከ ከአርባ ቀን በኋላ በኦሪት ቤተ መቅደስ በከበረ በስምዖን እቅፍ ለመታቀፍህ ሰላም እላለሁ። የሚያገሳ ኃያል አንበሳ አማኑኤል ሆይ ፍቅርና ደስታን የሚሆነው ልደትህ፣ ሀገሮች ተደሰቱ፣ ተራራዎቹም ዘለሉ። ሰላም ለዝክረ ስምከ ቅድመ ዓለም ለነበረና ዳግመኛ በሚመጣው ዓለም ለሚኖረው ስምህ አጠራረህ ሰላምናለው። እሳትን የተጎናጸፍ ቸሩ አማኑኤል ሆይ ያለ ሴት ከአብ መወለድህና ድንግል ከሆነች እናትህ አባት መወለድህ ፈጽሞ ድንቅ ነው። ሰላም ለስእርተ ርእስከ ሁለመናው ለተወደደ ለራስህ ጠጉር ሰላም እላለሁ። ዳግመኛ በአንገትህ ላይ ላረፈው ራስህም ሰላም እላለሁ። የከበረ ወላጅ በኩር ክርስቶስ ሆይ በልደት ጊዜ ብርድ ቢጸና ሰማይና ምድርን የፈጠርከ አንተን ሁለቱ እንስሳት አሟሟቁህ። ሰላም ለገጽከ የሚያበራ ኮከብን በማየት ከሩቅ በመጡ ጊዜ ሰብአ ሰገል በአዩት ፊት ሰላም እላለው። የድንግል ማርያም ሕፃን ቸሩ ቅዱስ አማኑኤል ሆይ ሀብታም ስትሆን ቤት እንደሌለው ሰው በበረት መተኛትህ እኔን ያስደንቀኛል። ሰላም ለቀራነብቲከ ለቅንድቦችህና ለሚያበሩ ዐይኖችህ ሰላም እላለው። የሁሉ ጸሎት በሮች ለሆኑ ጆሮዎችህም ሰላም እላለው። በብዙ እረኞች አንደበት የተመሰገንክ ቅዱስ አማኑኤል ሆይ መጓነጸፊያ የሚያድን እሳት ሲሆን በእላቂ ጨርቆች እንዴት ተጠቀለልክ? ሰላም ለመላት ይሄከ ሰሎሜ ለሳመቻቸው ጉንጮችህ ሰላም እላለሁ! መዓዛቸው እንደ ሽቶ ለጣፈጡ አፍንጫዎችህ ሰላም እላለሁ። የሮም ሐዋርያ ለሆነው ጳውሎስ መምህር ቸሩ ቅዱስ አማኑኤል ሆይ ፍቅር አንድነት ሳይኖረኝ ያለ ንስሐ እንዳልሞት ለእኔ ለደካማው ባሪያና ይህን ለሚከታተሉ አደራ ላለሁ። ሰላም ለከናፍሪከ ቅዱስ አማኑኤል ሆይ ቢሰሟቸው ቢስሟቸው ለማይጠገቡ ከንፈሮችህ ሰላም እላለው በአፍህ ለሚሰሙት እንደማር ነውና የአብ ቀኝ ክንዱ ቸር አማኑኤል ሆይ እንደ ሕፃን ሆነ ሳለ የአዩ ሁለት አይኖች ብፁዓን ናቸው። ሰላም ለአፉከ የድንግልና የድንግልን ወተት ከእርሱ የጠጣ ዘንድ ጦትን ለፈለገ አፍህ ሰላም ላለው። በማመስገንህ ገንዘብ ጥበብን የሰጠኸኝ ቸሮ አማኑኤል ሆይ ከአብ ዘንድ የሆነው ልደትህ እጹብ ሆነብኝ፣ ዛሬም ከድንግል መወለድ ዳግመኛ አስደነቀኝ። ሰላም ለአስናኒከ የብዙ ወገኖችን አይኖች ፈጽመው ሊያስደስቱ ከአፋህ ውስጥ ለተገለጡ ጥርሶች ሰላም እላለው። የይቅርታ መዝገብ የተሸለመች የሕግ ምስጢር ቦታ ክርስቶሶይ ሥጋችንን ሥርዓት ልትፈጽም ከኃጢአት ብቻ በቀር በሁሉም ሰው ሆንክ። ሰላም ለልሳንከ አስተምሮቱ በሕዝቦች ዘንድ እስኪደነቅ ድረስ በአይሁድ ምኵራብ ላስተማረው አንደበትህ ሰላም ላለው ልማድ ዘወትር ይቅርታ የሆነ ቸሩ ቅዱስ አማኑኤል ሆይ ከሦስትነትህ ባለመለየት ወደ ምድር በወረድክ ጊዜ አንተን ያየ ሰው ብፁዓን ነው። ሰላም ለቃልከ በቸርነትህ ሳጥን ልብህ ለሚንቀሳቀስ ቃልህና እስትንፋስህ ሰላም እላለሁ። የምህረት አዳራሽ በር ቸር አማኑኤል ሆይ በዓለም ለሚኖርህ ድምፁ በተሰማ ጊዜ የሰይጣን ሰራዊት ታወቁ ፈጽመውም ደነገጡ። ሰላም ለጉርኤከ ከወይን ፍሬ ይልቅ ለምትለሰልሰው ጉሮሮህ ሰላም እላለሁ። በትከሻዎችህ መካከል ለምትኖረው አንገትህም ሰላም እላለሁ። የቅድስት ድንግል ማርያም ልጅ ቅዱስ አማኑኤል ሆይ የመለኮትህን ኃይል ታሳይ ዘንድ በሰፊ ሜዳ ላይ በአምስት የገብስ እንጀራ እና በሁለት ዓሣ ብዙ ሰዎችን አጠገብከ። ሰላም ለመትከፍትከ ቅዱስ አማኑኤል ሆይ ለትከሻ ሰላም እላለሁ። እንደ ልብስ ብርሃን ለተጎናጸፈ ጀርባህም ሰላም እላለሁ። ያዘነን የምታረጋጋ ወይን አማኑኤል ሆይ በኀይልህ በሰርግ ቤት በብዙ ሰዎች ፊት ውሃው የሚያምር ወይን ሆነ። ሰላም ለእንግድ አከም ቅዱስ አማኑኤል ሆይ ለደረትህ ሰላም እላለው፣ በማስከተልም ለጭንህ ሰላም እላለው። የመስጠትን ሥራ ለለመዱ እግሮችህ ሰላም ላለው። ቸሮ አማኑኤል ሆይ በገነት ከቅዱሳን ጋር በወንድማማችነት ለጠፋው አገልጋይ መኖርን ታድለኝ ዘንድ መታመንን እታመንብሃለሁ። ሰላም ለመዝራኢከ ቅዱስ አማኑኤል ሆይ ለበረቱ መዳፎችህና ክርኖችህ ሰላም እላለሁ። ለክንዶችህን መታመን ለሆኑ መሃል እጅህ ሰላም እላለሁ። ዘመን ዘመንን የምታስረጅ ሕያው ቅዱስ አማኑኤል ሆይ ያላንተ የማምነው የለኝምና ሀዘን በመጣብኝ ጊዜ አትተወኝ። ሰላም ለአጻብኢከ ቁጥራቸው አስር የሚሆኑ ጥፍሮች በላያቸው ላሉ ጣቶች ሰላም እላለሁ። የሰማይና የምድር ንጉሥ ቅዱስ አማኑኤል ሆይ የእግርህ አንካሳዎች በኃይልህ ሮጡ፣ ዓይነ ስውሮችም የዓይኖችን ብርሃንን አገኘ። ሰላም ለአጽፈረ እድየከ በጣቶች ላይ ለተቀመጡ ለእጆች ጥፍሮች ሰላም እላለሁ። በተሳለ ጦር ለተወጋ ጎንህ ሰላም እላለሁ። መጎናጸፊያ እሳት የሆነ ቸሩ ቅዱስ አማኑኤል ሆይ በጽኑ ደዌ የተያዙ የመሬታዊ ሥጋ ሕመምተኞች በኀይልህ ቢድኑ ያን ጊዜ በአይሁድ ልቦና ቅናት አደረ። ሰላም ለከርስከ ቅዱስ አማኑኤል ሆይ የዋህ ለሆነው ልቦና ሆድ ሰላም እላለሁ። ለኩላሊትህም ሰላም እላለሁ። ንጹሕ ለሆነው ህሊናህም ሰላም እላለሁ። አኗኗርህ የሚያስፈራ ቸሩ አማኑኤል ሆይ ኃጢአቴ ከሰፊው ውቅያኖስ አሸዋ ቢበዛም አንተ ግን ምሕረት የበዛ ነውና ይቅር በለኝ። ሰላም ለአማኦቲከ ቅዱስ አማኑኤል ሆይ ለአንጀት ሰላም እላለሁ፣ ለዘላለም ለሚኖር እምብርትህም ሰላም እላለሁ፣ በሆድ መካከል ላለው ለውስጥ አካልህም ሰላም እላለሁ። በላይም በታችም ያለ ቸሩ አማኑኤል ሆይ በቸርነትና በምሕረትህ ብዛት የኔን የባህር ይህን ኃጢአቴን ሁሉ ይቅር በለኝ። ሰላም ለሐቄከ ሁለመናውን ለአማረ ወገብ ሰላም እላለሁ። ለሚያበሩ መለኮታዊ ጭኖችህም ሰላም እላለሁ። ይቅርባይ አማኑኤል የሚያበራ እንቁ አማኑኤል ሆይ ከፍ ላለች ስልጣንህ እንሆ ፍጹም ምስጋናን በብዙ መገዛትን አቀርብልሃለሁ። ሰላም ለአብራኪከ ለበረቱ እግሮችህና ጉልበቶችህ ሰላም ምላለሁ። ለተረከዞችህም ሰላም ምላለሁ። ለከበሩ የእግሮች መረገጫዎች ሰላም ምላለሁ። ሁሉን የምትገዛ በሁሉም የሰለጠንክ ቅዱስ አማኑኤል ሆይ ምስጋናን የሚገባው ስም አጠራር በስነ ፍጥረት አንደበት ሁሉ ለዘላለሙ የተመሰገነ ነው። ሰላም ለአጽብኢከ ቅዱስ አማኑዌል ሆይ በቁጥርና በሥራ ጊዜ አስር ለተባሉ ለሁለቱ እግሮች ጣቶች ሰላም እላለሁ። በእግዚአብሔር ፍቃድ የምትላቅ ቅዱስ አማኑዌል ሆይ የዚህ ፈጽመ ትመሰገንበት ዘንድ አምላኬ ሆይ ያንተን ጸጋ እንዲሁ በከንቱ ስጠኝ። ሰላም ለአጽፋረ እግርከ ቅዱስ አማኑኤል ሆይ ለእግርህ ጥፍሮችና ለአማረ ቁመትህ ሰላም ምላለሁ። ለሚያስፈራ የአምላክነት መልክህም ሰላም ምላለሁ። ዓለምን ሁሉ ለፈጠረ አካላዊ ቃሉ ቅዱስ አማኑኤል ሆይ የብዙ ካህናትን የብዙ ካህናትን ዛሬ በበዓልህ ጣዕም ባለው ዜማ እንደ መላእክት ምስጋናን አቀረቡ። ሰላም ለጸአተ ነፍስከ ቅዱስ አማኑዌል ሆይ ለነፍስ መለየት ሰላም እላለው፣ ለሥጋ በድንም በየወገኑ ሰላም እላለው፣ ለመገነዝም ሰላም እላለው፣ በጐለጐታ ለሆነው መቃብርህም ሰላም እላለው። የጽራሓ አርያም ደጃፍ ቸሩ አማኑዌል ሆይ በሚያስፈራ በፍርድ ቀንና በጸና መመርመርም ጊዜ ለእኛ ምሕረት መከታ ይሁንን። ሰላም ለተንሳኤከ ለጻድቃን ለጻድቃን ሕይወት ለኃጣን ፍርድ ለሆነው ተንሣኤ ሰላም ላለው ሥጋችን በመልበስ በኩር የሆንክ ቅዱስ አማኑኤል ሆይ ሐዋርያ አባታችን ጳውሎስ እንደተናገረው የተገነባ የጥል ግድግዳን ለእኛ አፈረስክልን። ሰላም ለእርገትከ፣ ራያቸው የሚያስፈራ አርባብ የተሰኙ ነገደ መላእክት እያመሰገኑ ለተከናወነው እርገትህና በአብ ቀኝ ለተቀመጥክ ሰላም እልሃለሁ። የጥበበኝቱን ማርያም ልጅ ቸሩ አማኑኤል ሆይ እኔን ባርያህን በሰማያዊው ዕቃ ቤት ከሾምከኝ አምላኬ ሆይ ለአንተ የሚደነቅ ምስጋናን ይገባል። አመ ትመፅ ከቸር አባትህ እና ይቅርባይ ከሆኖ ከመንፈስ ቅዱስ ጋር በኋላ ዘመን ለፍርድ በምትመጣ ጊዜ የምትደክም ትጉ ፈጣሪ አማኑኤል ሆይ ነፍሴን ከአደርኩበት እዳሪ፣ ከተቀመጥኩበት ቦታ ከእኔ ጋር ተቀመጪም በላት። ስብሃት ይደሉ ለገናናው ለብርሃን ፈጣሪ ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ትክክል ለሚሆን ለመንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮት ለተሸከመች ለድንግል ምስጋና ይገባል ከምድር በላይ ሩቅ በሆነው ሰማይም እስከ ዓለም ፍጻሜ ድረስ ስግደት እና መገዛት ይገባል። በዝንቱ ቃል ማኅልየት፣ በዚህ የምስጋና ቃልና በዚህም ዕልልታ ችግር ባገኘው ጊዜ ለሚለምን ሰው በመስቀል ላይ ልመናን የምትቀበል ኢየሱስ ክርስቶስ ሆይ ረዳት ለቸገረው መጠጊያ የምትሆን አቤቱ አንተ ዋጋው ተሸክመ መርዳቴን አፋጠን። ስብሃት ለከ አምላኬ አማኑኤል ሆይ በዓመት በቀን ቁጥር ልክ ላንተ ምስጋና ይገባል። የልዑል እግዚአብሔር ልጅ አምላኬ ሆይ ላንተ ምስጋና ይገባል። የድንግል ማርያም ልጅ አምላኬ ሆይ ላንተ ምስጋና ይገባል። ዓለማትን በኃይል የፈጠርክ አምላኬ ሆይ ለአንተ ምስጋና ይገባል። ሰው የመሆንህን ምስጋና ዘወትር በቃል እናገራለሁ። አቤቱ አምላካችን ቅዱስ አማኑኤል ሆይ ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አድነን፣ ይቅርበለን ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ አቃንተ ተቀበለን። አማኑኤል ኀጢአታችን፣ በደላችን ይቅርበለን ይቅርበለን አገራችንም ሰላሙን፣ ፍቅሩን፣ አንድነቱ መልስልን።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 ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የአማኑኤል ቤተሰቦች ሁላችሁም ይህንን ቪዲዮ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክና ሼር እያደረጋችሁ በመልካም ኮመንታችሁ አስተያየታችሁን እየሰጣችሁን ለአለም ሁሉ እንድታደርሱ የአማኑኤል ፍቅር በሁላችን ላይ ይደር አሜን።